ሀይሚና ብራዬ ከተዋወቁ አንድ ዓመት ሞላቸው። ዛሬ አኔ ሰበራቸው ነው። ማታ ሀይሚ ቻናል ይለቀቃል። ሰላም ሰላም፣ ውድ የማርታ ኢትዮ ተከታታዮች እንዴት ናችሁ? ሉ እንደናናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። በጣም እንደናናን እግዚአብሔር ይመስገን። በዓል እንዴት አለፈ? ኢድ እንዴት ነበረ? ሁሉ ነገር ሰላም ነው? እኔ እግዚአብሔር ይመስገን በጣም ደስ በሚል ሁኔታ ኢድ አልፏል። ዘና ብያለሁ። እናንተ ጋርስ የእኛም ጾም አሁን ትንሽ ጊዜ ነው የቀረው ሊያልቅልን። እግዚአብሔር ይመስገን ሶስት ሳምንትን የቀረው እግዚአብሔር ጾም ጸሎታችሁን እንቀበልላችኋለሁ። በድጋሚ እህት ወንድሞች፣ የሙስሊም ለመላ የሙስሊም ተከታዮች እንኳን አደረሳችሁ ላለ ማለት ነው እና ዛሬ እነዚህ ቆንጅየዎች እነዚህ ፈለቀቆች በጎንደር ልብስ ፋ ብልጭ ብለው መጥተዋል ማለት ነው። ትናንት ቪዲዮ አለቀቁ ትናንት ቪዲዮ አለቀቁ ማለት ነው እና ሃይሚና ብሩክ አንድ አመት ማለት በጣም ቀላል እንዳይመስላችሁ ከባድ ነው ማለት ነው እና በአንድ አመት ውስጥ ሃይሚና ብሩክ የፍቅር ጊዜ ያው ደስ የሚልም አለው፣ የሚያዝናናም አለው፣ በዛ የሚደብርም አለው። ያው ታውቃላችሁ ሁሉን ነገር ሶሻል ሚዲያ ላይ እያየው ነው፣ አብረናቸው እየተጓዝን ነው እና በነበራቸው ሰዓት ላይ ደስ የሚል ነገር አለ፣ በጣም ደስ የሚል ነው ግና ከመጥፎ ጥሩ ጎኑም ደስ ይላል ማለት ተቻችለው ተስማምተው ተነጋግረው ተግባብተው ያው እዚህ ደርሰዋል ማለት ነው እና የወደፊቱን ደግሞ መድኃኒዓለም እግዚአብሔር አሁንም አንድ ያድርጋችሁ አንድ አመት ሳይሆን ብዙ አመት የምታከብሩ ይሆንላችሁ እላለሁ። እና አይ ቲንክ እንደዛ ይመስለኛል ለምን ለምን እንደሆነ ታውቃላችሁ ሚ ኦልሬዲ ሁለት ሺህ አልገባችሁም ማለት ነው ሁለት ሺህ ሁለት መቶ ሺህ ብራዬ ደግሞ ገና ነው። ሁለት መቶ ሺህ ገብቷል። ግን እሱ ደግሞ እዛ ዱባይ ተከብሎላታል ማለት ነው እና ኢንዌይስ አንድ አመት ሆኗቸዋል። የዛሬ አመት አካባቢ ነው ሀይሚና ብሩክ የተተዋወቁት ማለት ነው እና በቃ እኔ ስገምት እንደዛ ነው። አንድ አመታቸውን ለማክበር ነው ይሄ የእንትኑ ዲኮሩ ምናምን የተሰራው ማለት ነው። ለምን እንደሆነ ታውቃላችሁ፣ አንድ አመታቸውን ነው ሊያከብሩ የነበረው እንጂ ሌላ ምንም የሚያከብሩበት ነገር የለም። ሲቀጥል ሌላ ፍንጭ እንኳን እንዳናገኝ ምናምን እንትን ለምን የሀይሚ ለመውቶች ስላልገባች ማለት ነው። ሲቀጥል ደግሞ ማለት ነው ሌላ ምንም አዲስ ነገር የለም በህይወታቸው ውስጥ ማለት ነው ኦልሬዲ ያው የተለየ እንደዚህ ምናምን ልደቷን ምናምን እንዳለን ደግሞ፣ ያው ሀይሚ ያው ብዙ ጊዜ ባህላዊ ልብሱ ትወዳለች፣ ሀገሯን ነገር በጣም ትወዳለች። እና ልደቷን እንዳንል ያው በአሁኑ የሆነ ጊዜ በቅርብ ልደቴ ነው ምናምን ብላ ትናገር ነበር፣ የሆነ ፍንጭ ትሰጠን ነበር ማለት ነው። እና ለምን እንደሆነ ታውቃላችሁ ከአርኒው ቀብቻም የሆነ የሆነ ነገር እንዲላክላት ምናምን ማለት ነው። እና ኤኒዌስ እንደዚህ በጎንደር ልብስ ማለት ነው እንደዚህ እምር ያለባችሁ የኔ ጨርቆች ማለት ስታምሩ ስታምሩ ስታምሩ ማለት ነው። እና እግዚአብሔር ይመስገን ነገሮች ሁሉ እኔ ልጾም ትናንት ስጠፉ ያው ሰሞኑን ሀይሜ ፍንፍንፍን እያደረጋን ነበረ ማለት ነው። እና ወይ በቃ ተጣልተው ይሁን ያው ሰሞኑን ያለው ነገር አለመግባባት ይሁን ምናምን ትናንትም ደግሞ ታውቃላችሁ ብራዬ ያለውን ነገር በግልጽ ተዳርጓል። በቃ ያው ያለውን ነገር እንደማይግባቡ በንግግሮች ምናምን እሷ ደረቅ እንደሆነች ምናምን ግን ያ ሁሉ ነገር አልፎ አሁን ዛሬ አንድ እና ያን ነገር አስተካክላለሁ ምናምን ብዬ በቃ ለማስተካከል ትንሽ እየከበደኝ ነው። ያው ተፈጥሮ ነው ባህሪ ነው ምንም ማድረግ አልችልም ተረድጅኝ ምናምን ብሎ ቪዲዮ ሁሉ ሰርቶላል ነበር ነው ማለት ነው። እሷም ደግሞ ችክ ያለች እሷም ደግሞ ችክ የምትል አይነት ባህሪ አላት ማለት ነው። ለምን እንደሆነ ታውቃለህ? ለምን እንደሆነ ታውቃላችሁ? ያው ሴት ልጆች ባይዘዌ አንዳንድ ሰዎች እያንዳንዳችን የሰው ልጅ ባህሪና ተፈጥሮ ይለያያል። ማለት አይኔ ችክ ትላለች። ያ ሁለት ችክ ችክና ደግሞ አንድ ላይ አይሄድም። እና ያው ባለፈው እንደምታዩት ነው ቡታጅራ አልሄድ ነው ምናምን ብላ ሻንጣዋን እንትን ብላ አስተካክላ ምናምን ነበር። ያው እሱ እንዲታረቃት ማለት ነው ነውና አየሻርለ እግዚአብሔር መልካም ነው። እንኳን ተታረቃችሁ። ዛሬ አንድ ላይ እንደዚህ ባበሻ ልብስ በጎንደር ልታከብሩ አንድ ላይ ሆናችሁ ማለት ነው እና አንድ ዓመት ማለት የፍቅር አንድ ዓመት የፍቅር ጊዜያት በጣም ከባድ ነው የሆነት። እናንተ አንድ ዓመት ቀልድ እንደሚመስላችሁ ማለት ነው። አንድ ዓመት ማለት ልጅ ብትወልዱ የአንድ ዓመት ልጅ ይኖራችኋል ማለት ነው። እና በአንድ ዓመቱ ጥያየ ነው ሲጣሉ ሲታረቁ፣ ብሩክ ዱባይ ጥሏት ሲሄድ፣ ስትታመም በጣም ብዙ ቻሌንጆች አሉት። እና ወጣትነታቸውን የሚፈትናቸው ነገር ነው ሲቀጥል በጣም ብዙ ነገሮች አይተዋል፣ ተፈትነዋል፣ እዚህ ደረሱ ማለት ነው። አብሶ ቻሌንጅ አለ። የሰው ልጅ ጸጥ ብሎ ከመሬት ተነስቶ አያድቅም እና ያን ነገር አልፈ ዛሬ ቅመሞቹ የኔ ጨረቆች ድርስ ብለዋል ማለት ነው። ለምን እንደሆነ ታውቃላችሁ? እግዚአብሔር ለነገሮች ሁሉ መልካም ነው። እግዚአብሔር ለእኛ ያለው ነገር ሁሉ ለእኛ ነው። ለእኛ ያላለው ነገር ደግሞ በሆነ ምክንያት ፌል ናም ምናምን አድርጎ እናየዋለን ማለት ነው። ባይ ዘ ወይ ብሩክ በጣም አስተዋይ ልጅ ነው። የልጅ ቅመም ነው። በጣም በጣም በጣም በጣም የሚያስተውል ልጅ፣ ስርዓት ያለው ልጅ ነው እና በጣም እንመወደለት ማለት ነው። ሀይሚም እንደዛው ናት። ኢቨን እንኳን በቀደምታ በጣም ደስ የሚል መልስን የመለሰችለት፣ ንግግሯ ደስ ይላል ምናምን። እኔ ለዛም በቃ አላመነችም እንደ ልጅ አለኝ ምናምን ሲላት እውነት መሰላት እንደ ምናምን። ለምን መቀበል ይከብደናል አንዳንድ ጊዜ ማለት ነው እና አላመንቹም እንደ ትናንት ለዛ ይሆን እንደ የጠፉት ቪዲዮ ምናምን ያልሰሩት ምናምን ብዬ ገብቼ ቺክ ምናምን አርግቼ ነበር። ምንም ዓይነት ቪዲዮ አልሰሩም ማለት ነውና ከነ ማይ ጋም ኤድን አብረው ምናምን አላሳለፉም እና በቃ ተቀይማ ይሆን ምናምን ብዬ ነበርና ማለት ነውና አሁን ዛሬ ስገባ እንደዚህ የሚያምር ፎቶ ማለት በቃ እንዲህ እንዲህ እንዲህ እንዲህ ብሩክማ አክተር ነው የሚመስለው ማለት ነው በቃ ጎንደር ይሄዳሉ ምናምን እንዳለል፣ ያው ፋሲካ ቢሆን ጥምቀት ላይ ምናምን ቢሆን ኦኬ፣ ጎንደር ሊሄዱ ነው ጎንደርን ያከብራሉ ምናምን ብለን እናስባለን ማለት ነው። ነገር ግን ያው እነሱ ጎንደር አይደል ጎንደር ብዙ ጊዜ ያው ጥምቀት ላይ ምናምን ሲለበስ፣ ወደ ጎንደር ልትሄጂ ነው ዛሬ የጎንደር ልብስ ለብሳሽ ምናምን ዛሬ ምግብ በነዚህ በጎንደር ልብስ ይሄኔ ፍቅሮች ማለት ነው እና በጣም የምታሞራ ብሶ አለባበሳችሁ ከም የሚያምረው በጣም ደስ የሚለው እና ማታ በቅመሟ በጨረቋ ዩቲዩብ ቻናል ይለቀቃልና የሀይሚና የብሩክ አድናቂዎች እየገባችሁ ቅመሟንም እያያችሁ እኔንም እያበርታታችሁ ማለት ነውና እነዚህ የኔ ጨረቆች ምን ብዬ ልንገራቸው ይሁን። የናሳቸው ራሱ ልቤን ፍክት የሚለው ማለት ነው። ና ሚይም ደግሞ በቃ እንጂ የሴት ተምሳሌት እውነት ከአይን ያውጣችሁና እንኳንም ደስ አላችሁ። የመወዱት እግዚአብሔር ይጠብቃችሁ፣ አይለያችሁ፣ እንወዳችኋለን፣ እናከብራችኋለን ሊሆን ስለመናገር ማለት ነው እና ሀይሚዬ ደግሞ የሰው ልጅ ሲያድግ ባይዘዌ እያንዳንዳችን ነገር እያደግን ስንሄድ ከአመት አመት እየሄድን ስል የሰው ልጅ የአይምሮ እድገት ያመጣል፣ አይምሮ እየበሰለ ይሄዳል። የምናገረው የምንናገራቸውን ነገሮች እናስተውላለን፣ እንቆጠባለን እና ያው ብራዬ አንተ ከሷ ትሻላለህ ብዬ አስባለሁ። በማስተዋል ማለት እኔ የተገስ ምናምን በማባባል ይህ ነገር ደግሞ ከነገ ወደፊት ምናምን እየተሻሻለ እየተቀረፈ ምናምን እየተስተካከለ ይመጣል። ለምን የሰው ልጅ ሁልጊዜ በነበረበት አይኖርም። ሁልጊዜ ስህተቱን እያረመ ስህተቱን እያስተካከለ ምናምን ነው የሚሄደው ማለት ነው እና ለዛ እላችኋለው ብዬ አስባለው ማለት ነው እና እንደዛ ነው እና አይ በቃ እንኳን ያኛው ነገር ተበላሸ። አይሚሻዬ ነው የሚልሽ ባይዘዌ በጣም ደብሮ ነበረ፣ በቃ ቦታ ምናምን እሄዳለሁ ምናምን ስትለው ማለት ነገር ግን እሱም አስቀርቷታል። ታውቃላችሁ፣ ሴት ልጆች ብልህ እንደሆንን አስተዋዮች እንደሆንን ሁላችንም የምናውቅ ሰዎች እና በምክንያት ነው ነገሮችን የምናስተካክል ና በጣም ደግሞ ተናፍቀው ነበረ ማለት ነው። ስላየናችሁም በጣም ደስ ብሎናል። ያው ትናንት አልመጡም ለሳ ነው እና በጣም የእውነት በጣም ነው የደብረኝ፣ በጣም በጣም ማለት ነው እና በተቻላችሁ አቅም ሀይሜካ ነው ፉሉ እያደረጋችሁ የህጻኑን ልጅም ደግሞ ጩጭ ሁኔታ አድርግታችሁትን የህፃኑ እናት፣ እኔማ የልጅህ እናት ላይ ግን እንደዚህ መሆን ጥሩ አይደለም ማለት ነው። እና የእውነት ሀይሚ በጣም በጣም ነው። በቃ እኔ ምን ብዬ ልንገራቸው ማለት ነው እና በቃ በናፍቆት ራሱ ልፈነዳ ልፈነዳ ነበረ። ንግስትና ንጉስ ብሩኬ፣ ንጉስ፣ ሀይሚ ንግስት ማለት ነው እና ባይዘው ምን ይባላል መሰላችሁ የሚያፈቅራችሁን ሰው ንግስት አድርጎ ያኑሯቸዋለሁ። በቃ ምን በቃ ምን አይነት ምን እንደሚባል አለቅም እና ማሻአላህ ማሻአላህ ብያለሁ። የዛሬ ካልናውጣችሁ እንዴት እንደምታምሩ ምን ብዬ ልንገራችሁ። በቃ እኔ በእናንተ ሁሌ ጊዜ ደስተኛ ነኝ ማለት ነው እና በቃ ልመርቃችሁ፣ እስኪ አሜን በሉ ማለት ነው። በቃ ውለዱ፣ ክበዱ። ሀይሚሻ ሁሌ ምን እንደምትዩ፣ የሰው ፊት አያሳይሽ፣ የሰው እጅ ላይ አይጣልሽ፣ በምትፈልጊው ስኬት ላይ ሁኚ። በቃ የአንቺ ነገር ሁሉም ለሚገባሽ ነገር ሁሉ ይስጥሽ ነው የሚለው እና እንዲህ በቃ በጣም ታምራላችሁ። ምን ብዬ ልንገራችሁ ማለት ሌላ ከማመድ ውጪ ምን ልበላችሁ? በ ባልስ እንደ ብሩክ ወንድስ እንደ ብሩክ በቃ ይኖ እንደ ብሩክ ብሩኬ ይህን ሸበላ ማለት ነውና፣ ኤኒዌይስ በጣም በጣም በጣም በጣም በጣም በጣም በጣም በጣም ናፍቆኝ ነበረ። ትናንት በጣም በጣም ከመላችሁ በላይ ያው ስላየኋችሁ እኔ ማንድ ደግሞ ኩ መፈልጋቸው ይሁን ተላመድን እኛ እኔ ብሩክ ሁላችንም አብሶ ይሄ ብሩክ አይ በቃ በጣም ተላምደን ሲጠፉ በጣም የምንጨነቀው ማለት ነው። እናንተ ጋር ሚያስሜት አለ ብሩክና ሀይሚን ኤን ዌይስ ይሄ ቪዲዮ ከተመቻችሁ ላይክ አድርጎ